ሁሉ እዛ አንወጣም አንወጣም። ለምን አትወጡም ሲባል እሱን ስንሰማ እናድራለን። እልም ሌላ የሰላም እልም ነው። ታ የጠጅና አረቄ ያሰከረውን እልም መፍታት አ የእርሱን ቤት ይሸጡታል ወይ ነው የሚለው እሱ አሁን ገና ታንቆ መገዳያ ደረሰ።

እማማዝናሽ ናቸው አረቄ ከፍ አረቄ ቤት የከፈቱት ብለውኝ ደስ ብሎኝ እኔ ደግሞ እማማዝናሽ ቤት እማማዝናሽ አረቄ ቤት ከከፈቱማ በደንብ ልጠጣ ብዬ ገባሁኝ። ስገባ ለካ አረቄ ቤቱ ያንችላሉ ነው። አንችላሉ አረቄ ቤት ከፍታ እኮ ነው። ጉድ ጉድ አደረገችኝ። ፈርቻሽ ነው እንጂ አይመላ ልቤ ከጅሎሻል አይመላ አንችላሉ ይስቲ ነይ ቀዳርጊ ውስጥ እናንተ እንዴት ናችሁ? ደህና ነህ? አይ ደባ አረቄ ተስማምቷል። ይሄ አንችላሉ፣ አረቄ አንቺው ለጤናችን ያዝ እንጂ አረቄ። ስለ ንቃት ነው እ ልክ እንዳንችላሉ ጸባይ፣ አረቄው ደግሞ ተደፍቶ። እንዴት ናችሁ? ሰላም ነው። አለን አለን። እኔ የማይገርምሃል፣ እማማዝናሽ በቃ ሁሌ ይመክሩኛል ይመክሩኛል ይመክርኛል። ምክራቸው ግን ምንም ልቤ ላይ ጠብ ሊል አልቻለም። ጠብ የሚለው አረቄው ነው። ምን ባረግ እንደሚሻል። ሰሞኑን ሰምተሃል አይደል? አረቄ ቤት እኮ ሊዘጋ ነው ላሉን፣ ደም እንዳልጠጣ ነው። እስቲ አንቺ ላይ ምን አፈዘሽ? ምን ነው ጠብ ጠብ አርግ ይጥቶል። ጠጡ ዛሬ ነኝ እንዴ? እንዳ ያው ኪሳችሁ ተሳስታችሁ ኪሳችሁ ውስጥ እንዳገቡ እንዳገቡ እንዳገቡ። ቅድም ይገርማል፣ የደባልቄ ጓደኛ መንገድ ላይ አግኝቶኝ ካልጋበዝከኝ አለ። እሺ እና ልጋብዝ፣ አረቂ ብለው፣ አይ እኔ አረቂ አልጠጣም፣ አረቂ ተከልክሏል። ቮድካ ጋብዘኛ፣ ቮድካ ኮባርት፣ የሩስ የሩስ ያኮ መጠጥ እኮ ነው። ስንት ብር ነው ታቀላ? አንዷ መለኪያ አንዷ መለኪያ ያን ይችላሉ። ሶስት ቡጥሌ ይገዛል። አንዱ መለኪያ እኮ አይሆንም። አይሆንም እንቢ አልኩት። ከዛም እንቢ ስለው ኮርተህ ነው ሰንዘር ሲያደርግ ወንድም ዝቅ ብዬ ስለው፣ እኔ አሁን ስጋት

ጨፍርበት ስላሉ፣ ያው እናንተን ካልጋብዝኩት ታዳማ ልጋብዛለሁ። አደለም እንዴ? ጠጡ ጠጡ፣ ጠጣ ጠጣ። ምነው አንተ ምንድን ነው? ገና ሶስት መቶ ብር ላይ ናቸው። አንችላሉ ጠጭ፣ ለአንችም ጠጭ። እስቲ የሆነ አረቄ ደግሞ አጠጣ። ሁለት ቢራ ጠጭ። መቼስ ምን ይደረግ። ሁለት ቢራ ጠጭ

ጠጁና ረጨው ቤት ይወቅልህ። ሸሚዜ ራሱ ይኸው እንዳለ ማሰር አቅቶኝ ሸሚዜን እንዳለ ላይ እናታችን፣ ያረኩት ቶ እባክህ ል ቀቀው አይ ቆማጣ ደለው ይሄን ለማንጠብ አሁን ሊጋደምበት ነው ቶ፣ ሰውዬ ሊተኛበት ነው ሰውዬ፣ እኔ ህ ብትር አለ እዚህ ይኸውና ብረት ይኸው ይኸው። ይመጣሉ እዚህ አጥር ውጭ ሰላም ጠባቂዎች መንፈለግ መጣ ለጠይቆት ነው። ሳልጠይቆት ሰላም የጡረታውን ሰከርክበት ማለት ነው። አረ ጡረታ ይዘሃቸውና አሁን ይዘሃቸውና ብሎኛል። ይዤዎት ልሄድ ነው የመጣሁት። እንዴ እየወደክ እየተነሳህ፣ እኔም አብሬ እንድወድቅ? አይወድቁም፣ ምንም በደንብ ነው የሚይዘዎት። አይዞ፣ አይዞት። አይ እኔ አልወጣም። እንደዚህ እየሰከርክ እየወደቅ፣ እኔም አብሬ እንድወድቅ አልሄድም። እርሱ አልሄድም። ለምን አልሄድም? እድሜ ለዚህ ሰው፣ በሉ እድሜ ለዚህ ሰው እዛ አረቄ ቤት

ሰው እመታለሁ ብለህ ስትሰክር ይሄ ነው ይዞኝ የመጣው። ይሄ ይሄ መርቁልኝ፣ መርቁልኝ። መርቄዋለሁ። እንኳን ይዘኸው መጣ። ሌላ ጊዜም ሲወድቅ ይዘኸው ና በሉት። እዚህ ስመጣ እራሱ አላውቅም ይሄ ልጅ። እውነት ፈጣሪ ይስጠው፣ እግዚአብሔር ይስጠው። ይዞኝ ተሸክሙኝ የመጣው ይሄ ልጅ ነው። ስትሰክር የወደቀ መንገደኛ ሁሉ እየሳቀብህ ጠጅና ረ አንተ ተንገዳገድኩ እንዴ ስገባ ተንገዳግጄ ነው የገባሁት እ ምን ነው ትንሽ ዞሮብኝ ነበር ተንገዳግጄ ነው ወይ የገባሁት ቦ የእማማ ዝናሽ አረቄ ቤት ነው የተከፈተው አዲስ የተከፈተው ተብዬ ደስ ብሎኝ ገብቼ እኮ ነው ስገባ ለካ ወይዘሮ አንችላሉ አረቄ ቤት ከፍታለች ስትቀዳ ስጠጣ ስትቀዳ ስጠጣ ስትቀዳ ስጠጣ ሌላውንም ጠጡ ስል እኔ ደግሞ ለእርሶ የተላከ ገንዘብ ነበር፣ በሱ ነበር የጠጣሁት። ሰው ሁሉ እዛ ቁጭ ብሎ ጠጡ ስል እኔም ስጠጣ ጠጡ ጠጪ፣ ጠጡ ጠጪ ስል ስል ስል ለካ ናቴ ላይ የወጣ ነበር አረቄው። ሰው የመጣው ነገረኝ ለራሷ ጠጅ ቤት የከፈተች አለ። ሌላው ጠጅ ቤት ሁሉ ሌላው ጠጅ ቤት አረቄ ቤት ተዘጋ ተዘግቷል እንዳለ ያ ሁሉ ጠጅ ቤቱ ሁሉ ጠጅ ቤት አረቄ ቤት ሁሉ ተዘጋ። መቅረትማ የለበትም። እኛ በምን ልንሆን ነው? ምን ልንሆን ነው? ሁሉ እየጠጣ እየሰከረ ስራ አበላሸ። ለምሳሌ እኔ ጠጣለሁ፣ ረብሼ ግን አላቅም። ስራ አበላሸ ስራ አበላሽቼ አላቅም። አሁን ለምሳሌ እኔ ድምፅህ እኮ ያምረናል

አንዴ አንዴ አንዴ ያገርህ ነይ መላ ነሻሉ ነይ መላ ነይ መላ ነሻሉ ነይ መላ ማሽላ ጠባቂ ነይ መላ ለያድሬ መሻል ነይ መላ ፈርቼሽ ነው እንጂ ነይ መላ ልቤ ከጅሎሻል ነይ መላ የለም፣ ይበቃኛል። ወርቀን ዛሬ መስመር እንዳለ ይበቃናል የምችለው

እንኳን እሷ እኛም እ ዛሬ አንድ ሰው ጠጣ። እኔ እ ሲያንቆራቁል እንዴት ደስ እንዳለ ነጠኝ ውስጥ ያለው ልክ ነው። አሁን ትቀበላላችሁ ግጥም አቅርጫቸው ተራራ ተራራ በለው ተራራ ተራራ ሸንተረር ሸንተረር ወንዝ ወንዝ ወንዝ ወንዝ ወንዝ ንቃህ ነው እንዴ እንዴ፣ ወንዝ ነው። ምን ነው ምን ነው? አረ ምናገር እግቡ እየጠጣ እየሰከረ ስራ አበላሸ ብሎ ውሸት ነው፣ የምጠኛ ወሬ ነው። ጠጅ ቤቱን አረቄ ቤቱን መንግሥት አዘጋ ተብሎ አሁን ሰው ወይ መጥተው እዛ የሆነች በራሷ ጠጅ ቤት ከፈተች እዛ ይጠጣል አሉኝ ማን ነው ምቀኛ? የነገሩት ወሬኛ፣ ማን የነገሩት? ትናንተ ትናንቱ ማን የነገሩት? እኔ አላቃቸውም። እየመጡ እዛ የሆነች በራሷ ጠጅ ቤት ከፍታለች እዛ ይጠጣላሉ። መቼስ ወረኛ እዚህ ሰፈር እንደው ውይ፣ ውይ፣ ውይ፣ ውይ። ታጠር ውጭ ነው የመጡት ስራ የምቀኛ ወሬ ነው። የምቀኛ ወሬ ነው። አሁንም የወታደሮች በዚህም ጎትት ይወስጠዋል። አሁን ሰምተው እዚህ እዚህ ተራስ ያለው ግቢ ነው ያሉት። ወታደሮች ህልም ፍቱልኝ እያለ ነው። በብሩ በሰጦት ብር በህልሜ አለ። በህልሜ አለ። ቁጭ ብለህ ነገር እየሮ አይሰማምን ሌላ ጊዜ እልማስፋቸው። በህልሜ አለ። አንተ እየተቀበልህ አይደል የምንነግረኝ? እራቅ ብሎ ጆሮ አይሰማምን። በህልሜ አለ። ሰው ሁሉ አረቄ ቤት ዘግቶ አለ እርሶ እማማ ዝናሽ ቆንጆ አረቄ ቤት ከፍተው አለ። ቆንጆ አረቄ ቤት ከፍተው፣ ከዛ እርሶ ቤት አረቄ ስጠጣ ስጠጣ፣ አመሻውና መኪና ልነዳ ስል አውጠለጠለኝ፣ ዞረብኝ ነው የሚለው። ከዛ ሰው ሁሉ መከረኝ፣ ተጠጥቶ አይነዳም አለኝ። ከዛ አይ በቃ ገንዘብን ልመልሳሉ እና መለሱልኝ፣ ገንዘብን ነው የሚለው በህልም እኛ እዚህ ፍቺ አላቀም። ሌላ የሰላም ህልም ነው የምፈታው። የጠጅና አረቂ ያሰከረውን ህልም መፍታት አላቀም። አንተ ደግሞ አታልቅስ። ምንድን ነው የሚያስለቅስ እንዴ? ገና ለገና ህልም አልፈቱልኝ ብለህ ታለቅሳለህ። ጭ የዚህን ህልም መፍታት የጠጅና ያረቄ እየጠጡ ሰክረው የሚንጋለሉ የሚወድቁበት ፍቻ አላቅም። መልሱልኝ መቶ ብሬን። በቃ አላቅም። መቶ ብሩን መልሱልኝ። የስምጮ አሁን አሁን ስጮ ያለሁት አሁን ያሰፉት እስጣ መመኝ ራሴን ተቀመጥኩ የሰው ገንዘብ ወንበሩ ይከፈሉበታል የተቀመጣችሁበት ወንበሩ የተቀመጥክበት ይከፈልበታል ምንድን ነው እንግዳ ነው ወታደራት ቆጥታለሁ አላቅም ወንድሜ ልጅ አይደል የት የልጅ አይደል ወንድሙ ወንበሩ ይቀሩ ወንበሩ ይከፈልበታል። ነጣ እየገቡ የሚቀመጡበት ወንበሩ አንቱ፣ እንግዳውን አስወጡት። አቤት፣ እርሱ የመንገድ ዱርዬ፣ የመንገድ ዱርዬ፣ የስምም አላውቀው ዱርዬ፣ ሌባ፣ ሌባ፣ ሌባ፣ ሌባ። ይምጡ ወታደሮቹ፣ ሌባ፣ ሌባ ስሉ ይመጣሉ ወንበሩስ እስታሁን አንዴ እዛ ይቀመጥበ አንዴ እዛ ይቀመጥበታል። የወንበሩ አንዴ እዚ አንዴ እዛ ይቀመጥበታል። አንዴ እዚ ወንበሩ ይከፈልበታል በታል ተንጋላ እንዳትቀር በሰኳ እንድ እንቅፋት የወንበሩ እስታሁን እስታሁን አንዴ እዛ አንዴ እዚ ወንበሩ ይከፈታል ወንበሩ ይከፈልበት። ገና ለገና ብሩን ቀማኝ ብለው ወንበሩ ይከፈል። በሰኮንድ እንቅፋት መንገድ ተንጋዱ ይወድቃል። እንዴ ምንድነ? የእርሶ ወንበር ምንድን? ገብርኤል ይጥላዋል። ምንድነ የሚከፈልበት ገብርኤል? ምንድነ የሚከፈልበት ምን ምን ይከፈልበት? ይሄ ጓየር የባየ ታጎራ ሊቀመጥበት አለ። አሬ የተከበረ የመንግስት ሰራተኛ ነው፣ አላቅም። አሬ የመንግስት ሰራተኛ ነው እንዴ? አልገም እንዴ አርጎም ያለ ነጥቆም አልነጠቀም። ህልም ፈቱልኝ አሎት። አልፈታም አሉ። ቀማውት በቃ ወይ እንዴ እሺ፣ ልጥራው። ይፈቱለታል፣ ወንበሩ ይከፈልበታል። ተጎራ አይ ለወንበር አይከፈልም። ባሳ እንቅፋት ቅፋ ታምጋለ እንዴ እሺ በስነ ስርዓት ፍቱለት፣ ይምጣ። በሰኮንድ እንቅፋት ታንጋና ተወድቃለ። ና ከእንደገና፣ ሌላ ህልም አለ ፍቱ አላቸው። ማነው? ነው ንገራቸው። ና መቶ አለቃ ድንቁ፣ ና ሁለት ህልም አለኝ ነው የሚለው። ሌላ የሰው ይዞ መጥቶ ነው የራሱ ነው የራሱ። የሰው ይዞ መጥቶ ነው የራሱ ነው የራሱ። እኔ የቤት ደላላ ነኝ፣ ቤት እሸጣለሁ፣ ቤት እገዛለሁ። ይሸጡታል ወይ ቤት ነው። የእርሱን ቤት ይሸጡታል ወይ ነው የሚለው እሱ አሁን ገና ታንቆ መገደያው ደረሰ። ወታሄድ ወታሄድ ወታሄድ ወታሄድ አይ ይሸጥ እንደ ምን አለ እሱ እኮ ጠየቆት፣ እንጂ ምን ቸገ ምን ቸገ ይሄ ቤት የመንግስት ቤት ይሸጣል። ይሸጣሉ ወይኔ ይሸጣሉ ወይ ነው ይጠየቃል። አሽ ለማን የመንግስት ነው። ፋስ የለኝም ምን ይሄ ቤቱ ተነቃው የመንግስት ነው የቁንሳኑ ተነመጣው ይሄ ቤቱ ተነቀኸው የመንግስት ነው። እኔ የለኝም። እኔም ብሞትም መንግስት ነው የሚቀብረኝ። ምንድን ነው ያለሁት? እርሶ ምንድን ነው ያለሁት? ምንም የለኝ እኔ ምንም የለሁትም። ምንም የለኝ፣ ምንም የለኝ። ዋናው መንግስት የተመረጠ ጊዜ መርጬ እጄም ሰጠሁ። የሰጡ አስቀመጠኝ መንግስት ሰላም ደስ ሲመረጥ እዚህ እንዳይጥስ አይጥ እንደምታድን ድመቶ ስርቻው አልቀረሁም። እኔ አሁን ይኸውልህ እማማ ዝናሽ የሰው ምክር ሰምቼ የሰው ምክር ሰምቼ አረቄ የሚባል እርግፍ አድርጌ ትቻለሁ። እርግፍ አድርጌ እርግፍ አድርጌ እንደ አንቺን አውሪያችን የምትወዳደው እኮ አረ እንዴ! ሁለተኛ ሁለ ይሄው ይሄው ይሄው ቱ ው ይኸው ከፍታለች አሉ አዎ። በቀደም የሆንኩትን እኔ ነኝ። እዛ አረቄ ቤት ከተረባደብኩ በኋላ እርም አልኩኝ። እርም እና ከሰው ጋር ግጥም አልገጥም ተራራ ተራራ ድጋመወንዝ ወንዝ ወንዝ ውቅያኖስ ውቅያኖስ ሸንተረር ሸንተረር በለው የሆነ ግጥም ገጠምኩኝ ይኸውልህ። ለምን እንደተጣላው የጋምን ዘፈን ነው። አዎ እሺ አሁን አረቅ ቤት ቁጭ ብዬ እያለ ግጥም ገጠምኩኝ፣ ቆንጆ ግጥም የዘፈን፣ እዛ ጠጁ ቤት። አዎ፣ ግጥሙ ምን ይላል መሰሎት? ተራራ ተራራ ይላል፣ ወንዝ ወንዝ ወንዝ ይላል፣ ሸንተረር ሸንተረር ይላል፣ ተራራ ተራራ ይላል። በቃ ይሄ ነው ግጥሙ። እሺ፣ ይሄ አሁን ግጥም ሆኖ ነው ያለኝ እና እንደው ገላመጠኝ አንደኛው አነሳውና አረቄ የያዘውን ብልንትን ጠርሙስ አነሳውና አናቱን አልኩት። ከዛ ላዩ ላይ ቆሜ በሁለት እግሬ ጨፈርኩበት። እንኳን ሁለተኛው አንደኛውማ አንደኛውማ ተዉት። እንኳን ፈርቶኝ ገና ለገኛ ተኛ። በቃ አሁን ውሻ እንዴት ነው ልክ ሲያዩት አንዳንድ ውሻ አለ አይደለም ልክ እንደው ወቃል እንደው ጭራውን ቁልፍ ያደርግና ትኝት ይላል። እንደው አንዳንድ ሲፈራ የሚፈራውን ውሻ ሲያይ ልክ እንደዛ ነው የሆነው። ሁለተኛ እንዳይገባ ዘካሪያስ የሚባል ሰው እንዳይገባ ተባለ ታገደ። እኔም ራሱ ይኸው በእርስዎ ምክር ሁለተኛ ለቅ የሚባል አንድ አነከም